ዛሬ ቶሎ ወደ ጉዳይ እገባለሁ። ሰአዲ ልትሄድ ነው። ልትሄድ ነው ስላችሁ፣ ወዴት ነው የሚመስላችሁ? እስኪ ገምቱ። ከተማ አይደለም አንተ። ቤተሰቦቼ እነ ሰኒያ ጋር። እነ ሰኒያ ጋር ግን አይደለም። በዚህ ጊዜ ግን ጥለሽኝ መሄድ በጣም ይከብዳል።

ወይ ደሴ፣ እስቲ ይሄን ሀሳብ ደግፉኝ እናንተ ላይክ ላይክ አድርጉ። ምክንያቱም እዚህ በጣም አሁን ደስተኛ አይደለሁ ማለት ነው። በቃ ይሄን ቤት ማከራይተን እዚህ የሚከራየው ብር እኮ እዚያ እኛ መኖር እንችላለን፣ እንደቀላሉ። ትልቁም ነገር ልታወሪ ነው እኔ ወይ ሀይቅ እንኳን ባይሆን ደሴ፣ ወይ ኮምቦልቻ ላይ ካርጎ ማለት ምን ምን ጥያቄ ያለው ሁሉ ወደዛ እንድኖር ነው የሚፈልገው። እርግጠኛ ነኝ የሚሆነው በኔ ፍላጎት ነው ከዚህ በኋላ ምንም ትርጉም የለውም። ለምን ነው ደስተኛ ደስታ ነው? በቃ እኔ እዚህ አሁን ደስተኛ አትቆም ማለት ምን ነው ደስታ? ያን ያህል በቃ ምንም ሙቀት፣ አንደኛ ሙቀት አሁን እዚህ የሚኖርበት እኮ አይደለም ይሄ ሙቀት ያለው ሙቀት አሁን እዚህ አየር መቀየር እንደኛ ጥሩ ነው። ስለዚህ ነገር ሲጀምር ለስራም፣ ለምን ታድያ እኔ ኤሲ ምናምን የገዛሁት ለምንድን ነው?

ሳይክልን ትይዛለህ? እህ? ና ማሽ ይዘህ ትሄዳለህ። ለማንኛውም አሊ በርታ፣ እንግዲህ በርታ። እየሰራ ብላ ምግብ አሳስበሽም። እኔ አየር መቀየር ፈልጌያለሁ በቃ ቀይሬ። አህ መሐመድ አሁን ሽፍንጫ ማን አውጣታ

እንደሚመጣ ግን እርግጠኛ ነኝ። መምጣታ አይቀርም እንደምትመጣ አውቃለሁ። ግን አሁን በመሄዳችን ያን ያህል ምንም አልመሰለህም። ይሄን ያህል እንደደበርን ደግሞ እኛ እናቅም ነበር። ምንም አልመሰለህም። እስከ ዛሬ ተከትለ እንደማትሄድ ዛሬ ምን እዚህ እዚህ እዚህ እዚህ እንዳስባለ አላውቅም። እንግዲህ መቼም ወንድ መቼም ወንድ ሲያገባ ሴትዮዋን አምጥቶ ወደ እሱ ሀገር ነው የሚያኖረው። ሰለቻ አይደለም። በፊት ላይ እኮ ምንም ቢሆን ምንም ስንሄድ ተቀጥለን ትመጣ ነበር። እኔ አሁን እዛ ሄጄ አልኖር። እንግዲህ ነው እኮ ቦታ ዛራ ዳገት ነው ብቻ እዚህ በጣም ነው ያስጠላኝ። በቃ እዛው ሂጂ ግቢ። አንቺ ስትጀምሪ እ ቀዝቃዛ ነው አገራችሁ እንደ ድሮ ምን ለምን ስለሆነ ልጆቹን ብለሽ የምትኖሪ ከሆነ ትኖሪያለሽ። እዚህ ብለሽ ነው የምትኖሪው? አዎ ተው እንጂ አሳቅፌ ነው የምሄደው። ልጆቹ ባዶ ማለት ነው። ያሁን ሴቶች ነገሩ ያረጋሉ ነው። እናት እንዳይሰማ አንዱም በዚህ አንዱም በዚህ አንዱም በዚህ

ኢትዮጵያዊ እንደዚህ ነው። እንደዚህ በሲስተም ክፈት እስኪ፣ በጉልበት አይደለም። በእጅ ክፈት ተመልከት። ሁላችንም ያለንበት ይሄ ነው እንግዲህ። በጉልበት ነው መኖሬ እየኖሬ ያለን። ተመልከት አንቺን እኮ ፍሪጅ አስቀምጦ እኮ ነው ጠዋት የገዛለትን። ምን ይበላል አሁን ለልጅ? ይሄ ነው ሰው ገዝቶ ሰጣ አይደል ነው ሰው አናናስ የተገዛ ብላ ምግብ ሰዎች